ለሬ የለውም። ጭጋራ ምን አይነት ነገር ብላ እንደዛ አይደለም ያልኩት። አይችን ፖለቲካ ተወጣ እኔ ይሄንን ፖለቲካ አላልኩም፣ ግን በሪሶርስ ደረጃ ብታየው ወልቃይቱ ሪሶርስ ወልቃይቱ ሪር ትልቅ ነው ስለዚህ እንደዚህ ደረጃ ብትሄደው ሰጪ ነው የሚሆነው ወደ ዘጠኝ ሚሊዮን ለራሱ ከራሱ ውጭ የሚሰጠው አለ ለማለት ነው እንጂ ሌላ ነገር የምጠይቃቸው ነገሮች ሁሉ ምላሽ አላቸው ችግር የለውም ግን ምንድን ነው ሞር እንትኑ ላይ አፈጻጸሙ ላይ ሞር ብንሄድ አሁን አንደርስታ ኢሞሽን ቢውድ ለማድረግ ነው የሚፈለገው እና ግን ሞር አፈጻጸሙ ላይ ሄደን እንዴት እንደት አድርገን ልትፈጽመው እንደምትችል እና ይህንን ነገር ስፔሻሊ መሬት ላይ በወረቀት እንዴት አድርገን ብታወርዱ አሁን አንተ ቅድም ስትናገር የሰማሁት ለጎጃም ለወለው ጎጃም ወለው እና ሸዋ አልጠየቅሙ አሁን አንተ እንደ ጎንደር ነው የጠየቅከው። ሌላው አልጠየቅም። ሌላው አርፎ አሁን ለምሳሌ ኢቭን የጎጃም እንትን መገንጠል የሚፈልግ ራሱ በፊት ለፊት ወጥቶ እየተናገረ አይደለም? ኢቨን አሁን አዳሙ ከዚህ በፊት ሲጠይቅ የምናውቀው አሁን እና ጎጃምና ወሎና ሸዋ እየጠየቀ አለ። ሌላ ጥያቄ ነው። ስለዚህ እንደ ጎንደር እንዴት። ቴንክ ዩ በርካታ ነገር ነው የነካኸው። እንግዲህ ታግሰህ ስማ፣ ነገ ብትመጣ በደንብ በሰፊው መልስልህ ነበረ። አጋጣሚ አሁን ያው እንግዲህ ልጆች አባት አይደሉ ልጆች አልተኙም። ስለዚህ ሀሳቤ ሊቆራረጥ ይችላል፣ ግን በቻልኩት መጠን እንመልስልሃለሁ። አጼው፣ አንደኛ መጀመሪያ ቀንነትህን አድንቄ አመስግኜ ሀሳብ ልስጥ። ብዙ ጊዜ አንተ የምታነሳቸው ሀሳቦች ጄኒውን የሆኑ እና ብትሳሳት እንኳን ከቀናነት ከልብ ከጀርባ የሆነ ነገር ያዘለ ሳይሆን ከልብ ለአማራ ብለህ ስለምታገል እሱን ባለበት ልንገር። አትሳሳትም ማለት አይደለም፣ ሁላችንም እንሳሳታለን። ብዙዎቹ ይሳሳታሉ። አንተ ከቀናነት ስለሆነ የምትሳሳተው እሱን እንደ እንትን አልወስደውም። ያነሳቸውን ጥያቄዎች በተመለከተ የመጀመሪያው ጎንደር ራስ ገዝ ይሁን የሚለው ጥያቄ የአማራነትን ጥያቄ የሚያስጥል አይደለም። ጎንደር አማራ ነበረ፣ አሁንም አማራ ነው፣ ወደፊትም አማራነቱ የሚነሰው የለም። የጎንደርን አማራነት ወያኔ አልሰጠው። የጎንደርን ጥያቄ እየተጠየቀ ያለው አስተዳደራዊ መዋቅር ነው እየተጠየቀ ያለ እንጂ ማንነት አይደለም። አስተዳደራዊ መዋቅሩ ጎንደር በኢትዮጵያ ታሪክ ውስጥ ለ250 በላይ ዓመታት የሀገረ መንግስቱ መሪና መቀመጫ ሆኖ ያገለገለው እዚጋ አሁን የምታየው ጎንደር ዘ ካፒታል ኦፍ አቢሲኒያ ይላል አይደል? ያ የጎንደር ገናናነት ታሪክ ከናጼ እየዋስ በኋላ እያሽቆለቆለ ሄዶ ላለፈው መቶ ምናምን ዓመት ሀገራችንም አንገቷን እንድደፋ፣ ህዝባችንም በማንነቱ እንዳይከበር፣ ታሪካችንና ሴታችን ባለበት እንዳይቀጥል ይሆን ነው የመጣው። ስለዚህ ይሄ የጎንደር ራስ ራስ ገዝ አስተዳደር ጥያቄ መነሻው የአማራን ህዝብና ኢትዮጵያን ታሪኳንና እሴቶቿን ከማስከበር ጋር የተቆራኘ ነው። እንዲያው ዝም ብለህ አሁን አንተ አማራ ክልል ውስጥ ከሚባለው ከአማራ ክልል ፖለቲካ ጋር ብቻ እንዳታዩ ፈልጋለሁ። ከአማራነት ጋር የሚያጣላው ነገር የለም። አማራነት ማለት አማራ ክልል ማለት ስላልሆነ አማራነትን ወያኔ የሰራሹ አማራ ክልል ስላልሰጠው ማለት ነው። ስለዚህ ጎንደር አማራነቱን ይዘው ይቀጥላል። የኢትዮጵያዊ ሴቱን ደግሞ የበለጠ እያጠናከረ ይቀጥላል ማለት ነው። በኢትዮጵያ ውስጥ የነበረውን የገናና ታሪክ እየመለሰ ይሄዳል ማለት ነው። በዛ እንድታዩ እፈልጋለሁ። ስለዚህ አማራነት አበቃለት ማለት ነው የሚለው ቅድም ያነሳው ሀሳብ በፍጹም አማራነት ማለት አማራ ክልልነት ማለት ስላልሆነ በሚልየው አጭራጭር እየመለስኩልን መሄድ ከተመቼ በኋላ መልሼ እመጣለሁ። ካልሆነ ግን ነገ መልስልን። ሁለተኛው ጎንደር ብቻ ለምንድን ነው ክልልነትን የሚጠይቀው? ጎንደር ብቻ ለምንድን ነው ክልልነትን የሚጠይቀው ሀሳብ አያሌ እንደዛ አይደለም። ጠይቅ መጠየቁ ይጠይቅ ችግር የለብኝ። አፈጻጸሙ ላይ ሞር ሁሌሎሁለ ሌሎቹ ዝም ባሉበት ሁኔታ ሌሎቹ ዝም ባሉበት ሁኔታ ጎንደር አሁን እየጠየቀ ያለው ለምሳሌ ጎጃም አይጠይቅም፣ ወሎ አልጠየቅም፣ ሸዋ አልጠየቅም፣ ጎንደር ግን አፍጥጦ መጣ ብለህ አነሳ። አይ ቲንክ የመረጃ ጥረት ነው ያለብኝ የሚመስለኛ ከቀናነት እንድታየ ምፈልግ ለምሳሌ ሰሞኑን በነበረው ስብሰባ ከዚህ በፊት አንተ ምን ሰምተህ ነው የምናውቀው፣ አገው ሸንጎ የሚባለው ኦፊሻሊ ክልልነት ጠይቋል። ኦፊሻሊ ክልልነት ሲጠይቅ የጎንደርን ሁለት ግዙፍ ወረዳዎች ጨምሮ ነው የጠየቀው። ኦኬ አገው ሸንጎ ማይነር አይደንቲቲ ያለው ነው መኖር የሚችለው ከብዙሃኖች የሆነ ነገር እስከወሰደ ድረስ ነው ብለህ ልታስብ ትችላለህ። ነገር ግን ወሎ በሰሞኑ የምክክር ኮሚሽን ሁለት ጊዜ ሁለት ሰዎች አንስተው የወሎን ክልልነት ጠይቀዋል። አንድ ጥንድ መረጃ ክፍተት አለ ብለ ማለት ነው። ይህንም አመጣል። ሶስተኛ ጎጃም እኮ ክልልነት ከመሆን አልፎ የክልልነትን አጀንዳ የሚያስፈጽምለት ፓርቲ አስመዝግቦ ከመጣ ሁለት ዓመት አልፎታል። ፓርቲ አስመዝግቦ ሁለት ዓመት አይደለም ለሀያ ምናምን ዓመት እኮ ፕሮፌሰር ሙሴ የሚመሩት የጊዮን ክልል የሚባል ከፈለግ ክልለ ዶክመንት እልክልሃለሁ እነመለስ በነበሩበት ጊዜ ጀምሮ ጥያቄ ሲቀነቀን ይቆይ አሁንም ድረስ ያልተቋጨ አጀንዳ አላቸው። ስለዚህ የክልልነት ጥያቄን ምንም እስካሁን ድረስ ተንፍሰው የማያውቁ ሸዋና ጎንደር ናቸው። ምንም አይነት የመጨረሻ ክልሉን ይዘውት የሚቀሩት ተብለው የሚታሰቡ የነበሩት ማለት ነው። ሰው አሁን ጎንደር በዛ በኩል ሀገው ሸንጎ፣ ሁለት ወረዳዎች ትልልቅ ወረዳዎች ይጠይቆበታል። በዚህኛው በኩል ሰሜን ጎጃም የሚባል ወደ አስራ አራት ቀበሌ ወስዶበታል። ምንድን ነው የሚጠብቀው ምንድን ነው የሚጠብቀው ኦኬ ሶ ጎንደርም ግዛቶችን የማስጠበቅ ኃላፊነት አለበት ማለት ነው ይሄ አንደኛው ሴናሪዮ ሁለተኛው ሴናሪዮ በአማራ ክልል ውስጥ በባዲንም ውስጥ ኢቭን ከባዲንም ውጭ በፋኖ ውስጥ የጠነከረ ሀሳብ ያላቸውን ሰዎች ወይም የተሻሉ ሰዎችን የሚበላ መዋቅር ሆኖ ነው የቀጠለው በባዲን ውስጥ የሚታወቅ ነው የኛ መዋቅር ስላልሆነ በፋኖ ውስጥም አብዛኛውን የምታየው ከሆነ ኢቭን እነ እስክንድር ነጋ የሚተቹበት አብዛኛው ምክንያት ከጎንደሮች ጋር አላይ ስላደረጉ ነው። ሌላ ምንም ፋክት ነው። እነ ሞቤ ኮሎኔል ሞቤ ማት የሚወረድባቸው አፋድ የሚባልን የብሔር ፖለቲካን አደረጃጀት አስተካክላለሁ ብሎ የመጣን አካል የተቀላቀሉ ስለሆኑ እና በአማራ ክልል ውስጥ በወንጀልና በስልጣን ጥም የታከቷ አካላትን አንደግፍም ስላሉ ነው። አንተም ስለምታውቀው ማለት ነው። እነዚህ አካላት እንኳን አንዳንዶቹ እንዲገደሉ ማዘዣ ወጥባቸው የተገደሉ አሉ። ወደፊት የሚገደሉ ይኖራል። እየተደረገባቸው ያየህ አማራጮችን ማሰብ አይ ቲንክ ከአንድ የፖለቲካ ላይ ለት የሚጠበቅ ሰው ጎንደር ብቻ ሳይሆን ያነሳው ጎንደር መጨረሻ ነው እያነሳው ያለ ፣ ምናልባት ሸዋን ቀድመን ከሆነ በዛ መታየት መቻል አለበት የሚል ነገር አለ። ሀሳቡን የሚገዛው አካል አለ ወይ የሚለው ጥያቄ እንግዲህ፣ ሐሳብ ሐሳብ ነው አይደል? ሐሳብ ታወጣለህ እንደ ገበያ ላይ ገዥ ካገኘት ትሸጠዋለ። እንግዲህ የወሎችም ክልልነት ጥያቄ ይዘው መጥተዋል፣ ገዥ ካላቸው ይገዛሉ። አገውም ክልልነትን ይዘው መጥተዋል፣ ገዥ ካለው ይገዛል። ጎጃምም ቀድሞ ከሁሉም የክልልነት ጥያቄ ይዘው መጥተዋል፣ ገዥ ካለው ይገዛል። ጎንደርም ገዥ ካለው ይገዛል። ሐሳብህን መቼም ዛሬ እከሌ ከሌ የሚባል የእኔን ሐሳብ ይገዛዋል እከሌ ነው ይህን ይዞልኝ የሚንቀሳቀሰው ብዬ ልነግርህ አልችልም። ስለዚህ እኛ ያመጣ ነውና አብዛኛው ጎንደር ኤሊት የሚስማማበት የብሔር ፌዴራሊዝሙ ላይ ጥያቄ ስላለ አስተዳደራዊ መዋቅሩ ክፍለ ሀገራዊ ይሁን የሚል ሀሳብና ስሜት ስላለ ያንን የተመለከተ ሀሳብ ይዘው የመጡ ሰዎች አሉ። ገዥ ያገኛሉ ወይ? ወደፊት የምናየው ነው የሚሆን። በይዘ አንድ ነገር ልንገር፣ አሁን ራሱ ባለው ፋኖ ውስጥ እኮ የሸዋ ጠቅላይ ግዛት፣ የጎንደር ጠቅላይ ግዛት፣ የጎጃም ምናምን፣ የወሎ ምናምን ነው የሚባለው። እና እንትን ዊርድ የሆነ ነገር ከታምር የሆነ ነገር ተፈጠረ አድርጋችሁ ባታዩት ደስ ይለኛል። ከነ ኮሎኔል ደመቀ ከፋኖ ከምናምን ጋር ለማነካከት የፈለግከው አይዶንት ቲንክ ስነሱ ሰሪ ከነሱ ጋር ማገናኘቱ፣ እነሱ የራሳቸውን ትግል ነው ጠብቀው የታገሉ ያሉ። ኮሎኔል ደመቀ በጣም የማደንቀው ሰው ነው። በኢትዮጵያ ፖለቲካ ውስጥ ባልተጠበቀ ሁኔታ መሳሪያ ያነሱ ሰዎች ብዙ ጊዜ የፖለቲካ እንትናቸው ያን ያህል አይደለም ይባላል። መሳሪያም ፖለቲካንም አጣምሮ የያዘ የሚገርም ሰው ነው። ከዚህ ጋር ግንኙነት የለው፣ መነካከት የለብንም። ኢቭን የፋኖ መዋቅሮችም አሁን በምንለው አጀንዳ ላይ ኢንቮልቭድ አይደሉም። ኤሊቱ ነው ይዞት የመጣው። ወደፊት የሚደግፍ ፋኖ ሊኖር ይችላል። ኦፍኮርስ ይኖራል። ከዛ ባለፈ ግን ከታች ካሉት ጋር መታየት የለበትም የሚል ነገር አለ እያለ አፈጻጸምን በተመለከተ አፈጻጸምን በተመለከተ እንግዲህ እንዴት ነው የሚፈጸመው የሚለው የሀሳቡ ባለቤቶች አንድ ሁለት ሶስት ብሎ ያስቀመጧቸው ሶሉሽኖች ይኖራሉ አሁን።